የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር። ዋና ዋናዎቹም በቅድሚያ ሻቢያ፣ ብልጽግና ሊወረኝ ነው አለ። በዲፕሎማቲክ ማህበረሰቡ ዘንድ ዘመቻ ከፍቶብኛል ብሏል። ቀዳሚው መረጃችን ይሆናል። ጄኔራሉ ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ማቀዳቸው ተገለጸም። ይህ ንግግር ስምምነቱ አፈጻጽሙ እጅግ መጓተቱን ተከትሎ የሚከናወን ነውም ተብሏል። ሰሙታላችሁም። በሌላ በኩል የትግራይ ክልል ለብርሃኑ ነጋ ደብዳቤ ጻፈም። በክልሉ ከ36 ሺህ በላይ ተማሪዎችን ማጓጓዝ እንዳልቻለም ገልጿል። የምንመለከተው ጉዳይ ይሆናል። በአማራ ክልል የተለያዩ ስፍራዎች የሚደርሱ ጥቃቶች አሁንም የሰው ህይወትን እየነጠቁ ቀጥለዋል ከ20 በላይ አሽከርካሪዎችና ንጹሐንን ጨምሮ በርካቶች የተገደሉበት የጎንደሩ ጥቃት ደግሞ አሁንም መነጋገሪያ ነው ሁለቱንም መረጃዎች ይዘናል የአስመራው መንግስት ለ15 ዓመታት ሲቀርብበት የነበረውን ክስ ለማስቆም አሸንፏል ተባለም ተቋማቱ የኢሳያስ አስተዳደር ጥያቄ ውድቅ እንዲደረግ ጥሪ ያቀርበዋል ሌላኛው መረጃችን ነው የእስራኤል ኢራኑ ጦርነት ከቆመ በኋላ ሁለቱም ሀገራትና አሜሪካ ባለድል ሆነናል እያሉ ነው። ኢራን ጥቃት ያደረሰችበት በኳታር የሚገኘው የአሜሪካ የጦር ሰፈርን በተመለከተ መግለጫ የሰጠችው አሜሪካም ለመከላከል የቀሩት 44 ወታደሮች ብቻ ነበሩ ብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆነላችሁ። ሻቢያ ብልጽግና ሊወረኝ ነው አለም። በዲፕሎማቲክ ማህበረሰቡ ዘንድ ዘመቻ ከፍቶብኛለም ብሏል። ለተባበሩት መንግስታት ዋና ጸሐፊ አንቶኒ ጉቴሬስ ስሜን የሚያጠፋ ደብዳቤ ተጽፎብኛል ሲልም ብልጽግናን ወንጅሏል። ኢትዮጵያውያንን ለመግደልና ለማቁሰል እንደዚሁም ለማደየት ከጥቂት ዓመታት በፊት ህብረት የነበራቸው የኦህዴድ ብልጽግናና ሻቢያ አሁን ደግሞ እርስ በርስ ጦርነት ውስጥ ለመግባት አፋፍ ላይ እየደረሱ ይመስላሉ። ገና ዓመቱ ሲጀመር ኤርትራን ጋዛ አድርጋታለሁ ያሉት ጠቅላይ ሚኒስትር አብይ አህመድም በአሁኑ ወቅት ምሰብስበው ለሚያናግሯቸው ወገኖች ሁሉም ስለ አሰብ ወደብ እያነሱ ስለ አስመራ ኮሪደርም እያጣቀሱ መናገራቸውን ቀጥሏል። የአዲስ አበባው አገዛዝ ሰሞኑን ለተለያዩ ዲፕሎማቶች ሻቢያ ሊወረኝ ነውና እወቁልኝ ለሀገራችሁ መንግስት ማሳውቁልኝ ሲል በተለይም ለአውሮፓና አሜሪካ ኤምባሲዎች ደብዳቤ መጽፉን ለአገዛዙ ቅርበት ባላቸው አካላት አማካኝነት ሲያስነግር ሰንብቷል። ለኤምባሲዎች ደብዳቤ መጽፉን የገለጸው ሻቢያም ዘመቻ ተከፍቶብኛል ብሏል። የኢትዮ የኢትዮጵያ መንግስት ሀሰተኛ መረጃን በማስፋፋት ወረራውን ምክንያታዊ ለማድረግ እየጣረ ነው የሚል መግለጫ ወጣው። ሻቢያ ለበርካታ ኤምባሲዎች ደብዳቤ በመላክ ዘመቻ ገፍቶብኛል ይላል። ለተባበሩት መንግስታት ዋና ጸፊ፣ ለበርካታ ሀገራት መንግስታትና መሪዎች ተጻፈ ያለውን ደብዳቤም ኤርትራ የኢትዮጵያ ሉዓላዊነትና የግዛት አንድነትን የሚጥስ ተግባር ፈጽማለች፣ ህግንም ጥሳም እየተነኮሰች ነው የሚል ይዘት እንዳለውም አትቷል። ይህ ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው አለም አቀፍ ማህበረሰቡን በማሳ ሰዓት ለረጅም ጊዜ ያራገበውን የጦርነት አጀንዳውን ገቢራዊ በማድረግ ድጋፍ ለማግኘት ያለ መገልጽ ተልእኮ ነው ብሏል። የብልጽግናው ጽግናው ገዥ ኃይል ባለፉት ሁለት ዓመታት የኤርትራ ወደቦችን ለማግኘት ብሎ ትንኮሳ ሲፈጽም፣ ወታደራዊ ትርኢት ሲያሳይ፣ ከመፎከር አልፎም ከተቻለ በሰላማዊ ካልሆነ ደግሞ በኃይል የወደብ ባለቤት እንሆናለን ሲል ቆይተዋል የሚለው የሻቢያ መግለጫ ይህ አገዛዝ ይህንን እቅዱን ተግባራዊ ለማድረግ ጦር መሳሪያ ሸመታ ላይ ተጠምዶ ቆይተዋል ይላል። የቀድሞ አጋሩን ይህንን ድርጊት ተንኳ ተጓዥ ተግባር ሲል የገለጸው ሻቢያም በዜና ሚኒስቴሩ በኩል ባወጣው መግለጫውም የብልጽግናው ኃይል የኤርትራ ሉዓላዊነትና ግዛታዊ አንድነትን ከመጋፋት አልፎም መላ ቀጠናውን የሚያፈራርስ ነው ብሎታል። ኤርትራ የመጨረሻውን ትዕግስት እየታገሰች ነው ያለው ያስመራው ስብስብ በ2016 ዓ.ም ጥቅምት ላይ ጠቅላይ ሚኒስትር ዐብይ ስለ ወደብ ያነሱትን ጉዳይ በማስታወስ በጻፈው አስተያየትም ሁሉም የሚመለከታቸው አካላት ሊያተኩሩበት ይገባል ብሏል። የኢትዮጵያ አገዛዝ ይህንን የወደብ አጀንዳን የተወ በማስመሰል ሀገ ተወረረ ለላዊነት የተደፈረ ማለቱና ኤርትራን በወራሪነት መክሰሱ የተገባ ለመሆኑን የገለጸው የአስመራው አገዛዝ የቀድሞ የጥፋት አጋሩ ብልጽግናን ትርጉም የለሽ ውሸት የሚዋሽ ቀጣፊ ብሎታል። ብልጽግናን ብቻ ሳይሆን የቀደሙ ኢትዮጵያ መንግስታትን ሁሉ የሚወነጅለው የሻቢያ መግለጫ የኤርትራን ግዛት በጉልበት ይዘው ኑረዋል ሌላቸዋል። በመቀጠልም የተጣሰውና ራሱ ሻቢያም ደጋግሞ የጣሰውን የድንበር ኮሚሽንን አስታውሶ ኮሚሽኑ የሰጠኝን መሬት ለመውሰድ በ2010 ክረምት ላይ ከአብይ አህመድ ጋር ተስማምች ተስማምቻለሁ ይላል ብልጽግና ይህንን የሚያደርገው የኤርትራን መሬትና ወደብ ለመውሰድ ነው ሲልም ከሷል። የትግራይ ክልል ለብርሃኑ ነጋ ደብዳቤ ጻፈም። በክልሉ ከ36000 በላይ ተማሪዎችን ማጓጓዝ እንዳልቻለም ገልጿል። ክልሉ ደብዳቤውን የጻፈው በአቶ ግርማ ብሩ ትእዛዝ፣ በትግራይ የተፈጠረውን ችግር ተከትሎ ነው። የጠቅላይ ሚኒስትሩ አማካሪና የነዳጅ ድርጅት የቦርድ ሰብሳቢ የሆኑት አቶ ግርማ ብሩ ካለቃቸው አብይ አህመድ የተሰጣቸውን ትእዛዝ ተከትለው ወደ ትግራይ የሚላከው ነዳጅ እንዲቀንስ ማድረጋቸውን መዘገባችን አይዘነጋም። የብልጽግናው መንግስት በትግራይ ክልል ከነዳጅ ጋር በተያያዘ ከፈጠረው ቀውስ ባሻገር አሁን ደግሞ በትምህርት ላይ አደጋን መደቀኑም ታውቋል። ከመጪው ሰኞ ጀምሮ የ12ተኛ ክፍል ሀገራዊ የመልቀቂያ ፈተና እንደሚሰጥ የጠቀሰው የትግራይ ትምህርት ቢሮም ብርሃኑ ነጋ ለሚመሩት የትምህርት ሚኒስቴር በጻፈው ደብዳቤም በ247 ትምህርት ቤቶች ከ36000 በላይ ተማሪዎች ለፈተና መዘጋጀታቸውን አስታውሷል። ይሁን እንጂ እነዚህ ተማሪዎች በክልል ውስጥ እንዲፈጠር በተደረገው የነዳጅ እጥረት ሳቢያም ወደ ፈተና ማዕከላት መጓጓዝ እንዳልቻሉም ገልጿል። ከእያንዳንዱ ትምህርት ቤት ወደ ሰባቱ የፈተና ማዕከላት ተማሪዎችን ለማጓጓዝና ከፈተናው በኋላ ተማሪዎችን ቤተሰቦቻቸው ለመመለስ ባለው መደበኛ ታሪፍ የተሰላም የትራንስፖርት ወጪም ወደ እያንዳንዱ ወረዳ የተላከ ቢሆንም አሁን በትግራይ ውስጥ ወደ ፍጹም አለመኖር በተቃረበው ነዳጅ ምክንያት ተማሪዎቻችንን ወደ መፈተኛ ማዕከላት ማጓጓዝ አልቻለም ይላል የትግራይ ጊዜያዊ አስተዳደር። በመሆኑም የትምህርት ሚኒስቴር እና የፈተናዎች አገልግሎት ከሚመለከታቸው የፌዴራል መስሪያ ቤቶች ጋር ተነጋግረው ነዳጅ እንዲያስገቡ እንጠይቃለን ብሏል። ለዚህ ጥያቄ የትምህርት ሚኒስቴር የሰጠው ምላሽ ባይታወቅም ባሳለፍነው ዓመት የትግራይ ክልል ተፈታኞች ከሀገሪቱ ተማሪዎች ሁሉ የላቀ ውጤት በማምጣታቸው ክልሉ በርካታ ተማሪዎችን በማሳለፉ ምክንያት ብርሃኑ ነጋ ለምን አለፉ በሚል አጣሪ ኮሚቴ አዋቅረው መመርመራቸውን መዘገባችንም ይታወቃል። የብርሃኑ ነጋ አማካሪ ተደርገው ባሳለፍነው መጋቤት የተሾሙት የቀድሞ የትምህርት ሚኒስትር ጉዳዮችን የሚመራው ክላስተር ኃላፊ የነበሩት ክንደያ ገብረ ህይወትና የመስሪያ ቤቱ ሌሎች ኃላፊዎችን ለማግኘት ያደረግነው ጥረት ግን ለጊዜው አልተሳካም። ይህ በእንዲህ እንዳለ ጀኔራሉ ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ማቀዳቸውን ገለጹ። ይህ ንግግር ስምምነቱ አፈጻጸሙ እጅግ መጓተቱን ተከትሎ የሚከናወን ነው ተብሏል። የትግራይ ጊዜያዊ አስተዳደር ፕሬዝደንት ጀኔራል ታደሰ ወረደም ከብልጽግናው ፕሬዝደንት ፕሬዚደንት አብይ አህመድ ጋር በወቅታዊ ጉዳዮች ላይ ለመነጋገር ስለማሰባቸው የተናገሩት በኢትዮጵያ ከተባበሩት መንግስታት ድርጅት ልማት ፕሮግራም ልኡካን ቡድን ጋር ዛሬ መቀለ ውስጥ በተወያዩበት ወቅት ነው። ጀኔራሉ ጦርነት ለማስቆም የተፈረመው ስምምነቱ ተግባበር መዘጋየት በተለይም ተፈናቃዮችን ወደ ቀያቸው በመመለስ የትግራይ ግዛቶች ወደ ነበሩበት በመመለስና የቀድሞ ተዋጊዎችን ትጥቅ አስፈትቶ ወደ ማህበረሰቡ በመቀላቀል ዙሪያ ከጠቅላይ ሚኒስትር አብይ አህመድ ጋር በአካል ለመጓየት ማሰባቸውን እንደገለጹ የጊዜያዊ አስተዳድሩ ፕሬዚደንት ጽፈት ቤት አሳውቋል። ጀኔራል ታደሰም ትጥቅ ፈት ወደ ማህበረሰቡ የሚቀላቀሉ የትግራይ ቀድሞ ተዋጊዎች በቂ የገንዘብ ድጋፍ አላገኙም ሲሉ መግለጻቸውንም ጽፈት ቤቱ አክሏል። ጀነራል ታደሰ ከሰሞኑ በአክሱም የሰማዕታትን ሰላሳ ሰባተኛ ዓመት ለመዘከር በተዘጋጀ መርሃ ግብር ላይ የክልሉ ግዛቶች በማንኛውም መንገድ ልባት ለመስጠት ቁርጠኛ ን ሲሉ ተናግረው ነበር። የጊዜ አስተዳድሩ ፕሬዚደንት በስምምነቱ የሚሆን በሌላ መንገድ በሚል የገለጹ ሲሆን ከስምምነቱ ውጭ ያለው መንገድ ምን እንደሆነ ግን ሳይጠቅሱም ቀርተዋል። የሆኖ ሆኖ የትግራይ ሁነት ወደ ቀደመው ነባራዊ ሁኔታ መመለሱ አይቀርም። ትግራይን ከጦርነቱ በፊት ወደ ነበራት ግዛት እንመልሳታለን ሲሉ መናገራቸው ግን አይዘነጋም።

አማራ ክልል የተለያዩ ስፍራዎች የሚደርሱ ጥቃቶች አሁንም የሰው ህይወትን እየነጠቁ ቀጥሏል። ከ20 በላይ አሽከርካሪዎችና ንጹሃንን ጨምሮ በርካቶች የተገደሉበት የጎንደሩ ጥቃት ደግሞ አሁን መነጋገሪያ ነው። የመከላከያ ሰራዊቱ የሚሊሻና አድማ ብተን አባላትን በማስተባበር ጭምር የሚያደርጋቸው ዘመቻዎች በአንድ በኩል፣ የፋኖ ኃይሎች ደግሞ በከተሞችና በጉዞ ላይ ባሉ የመንግስት ኃይሎች ላይ የሚፈጽሙት ደፈጣ በሌላ በኩል ሰባዊና ቁሳዊ ጉዳትን እያስከተሉ ናቸው። በጎጃም ቀጠና ጃዊ ደቅ በተባለ ቦታ በክልሉ የጸጥታ ኃይሎች ካምፕ ላይ የተፈጸመው ጥቃትና እየደረሰው ሰብአዊ ጉዳት ቀዳሚው ምሳሌ ነው። በዛው ጎጃም ደብረ ማርቆስ ቅርብ ርቀት ሻፎ ተብሎ በሚጠራ አካባቢ የተፈጸመው ደግሞ ሌላኛው። በሰሜን ጎሎ ዞን ቆቦ አራዶም ተብሎ በሚጠራው አካባቢ፣ እንደዚሁም በዙሪያው ባሉ ተራራማ ስፍራዎች ላይ የፋኖ ኃይሎች ይገኛሉ በሚል የሚፈጸመው የመንግስት ኃይሎች የከባድ መሳሪያ ድብደባም ተደጋግሞ የተደረገ ነው። በሰሜን ሸዋ ዞን እንደ ባልጭ ባሉ ከተሞች ውስጥም ሰብአዊ ጉዳትን ያስከተለ ድንገተኛ ጥቃት በፋኖ ታጣቂዎች መፈጸም ተሰምቷል። በጎንደር ቀጠና ከልጫ እስከ ገላውዲዮስ እና ረብ ገበያ ድረስ ባሉ አካባቢዎች ከሰሞኑ የነበረው የተኩስ ልውውጥ፣ በተጨማሪም መነጋገሪያ የነበረው ጉዳይ የምዕራብ ጎንደሩ ጥቃት ነው። ይህ ጥቃት በአካባቢው ለዓመታት ኬላ ዘርግተው ተሽከርካሪዎችንም እያገቱ በሚንቀሳቀሱ በቅርቡ ደግሞ ከመንግስትም ከፋኖ ኃይሎችም ጋር በተለያየ ጊዜ ተኩስ ልውውጥ ባደረጉ ኃይሎች የተፈጸመ ስለመሆኑ ሲነገር ሰንብቷል። ሰሞነኛው ጥቃት ሲፈጸም የነበሩ የአይን ማኞችም ስለ ሁኔታው አስረድቷል። ቢያንስ ሀያ ሹፌሮች የተገደሉበትን ይህንን ጥቃት ባይናቸው ከተመለከቱት ውስጥ አንድ በተለምዶ አባዱላ ተብሎ የሚጠራ መኪናን የሚያሽከረክሩ ግለሰብ ይገኙበታል። ሁኔታውን ሲያስረዱም ከጎንደር ወደ መተማ ለመሄድ አጃቢ ስጠብቅ ቆየው ከዘጠኝ ሰዓት በኋላ አራት ከሚሆኑ ሹፌር ጓደኞቹ ጋር ተነጋግረን እንሄድ፣ በቃ ቀረጥ ከፍለን ብናልፍ ይሻላል ተባብለን ጉዞ ጀመርን። ከዛም መቃ የሚባለው ቦታ ላይ ቆመን ለታጣቂዎቹ ቀረጥ ለመክፈል ተራ እየጠበቅን እያለም ከኋላ ሌሎች መኪኖችን ያጀበ አንድ ፓትሮ ሮል ሙሉ አድማ ብተና ፖሊስ መጣም። ከዛም ታጣቂዎቹ መኪኖቹን አስቁመው ቀረጥ ከፍለው ነው የሚያልፉት ሲሉ ነገሯቸው። ፖሊሶች ግን ወርደው ወደ ታጣቂዎቹ የታጀበ ተሽከርካሪማ አይከፍልም በማለት መልስ ሰጡ። ታጣቂዎቹ መልሰው እና ጫካ ያለው ታጣቂ ምን ሊበላልህ ነው ብለው መለሱም። በዚህ ጭቅጭቅ ተነሳም። በጭቅጭቁ መሀል አንድ ታጣቂ በአድማ ብተናዎቹ ይመታል። ወዲያውም ሁኔታው ተቀያየርም። ከጫካ በርካታ ቁጥር ያላቸው ታጣቂዎች እየተኮሱ ወጡም። ፖሊሶች እና ታጣቂዎቹ ሲጨቃጨቁ ከመኪናቸው ወርደው ጭቅጭቁን ከበው ሲሰሙ የነበሩ አሽከርካሪዎችም በሙሉ ተገደሉ ብለዋል። በኋላም ታጣቂዎቹ በየመኪናው የነበሩ ሹፌሮችና ተሳፋሪዎችን ሳይቀር ነው እየዞሩ የገደሉት። በአጠቃላይ ከ20 በላይ ሹፌሮችና ንጹሀን ተገድለዋል። አስከሬናቸውም ትናንት ነው የተነሳው። የጎንደር መተማ መንገድ ከትናንት በስቲያ ጀምሮ ተዘግቷል። እኔም ትናንት በአብደራፊ ዙሬ ነው ወደ ጎንደር የገባሁት ሲሉ ማክሏል። አንድ ሌላ የአይንማይ ደግሞ መቃላይ ታጣቂዎች ምንም ነገር የሚፈሩ አይደሉም። እንዴት የመንግስት የጸጥታ ኃይል አጅቦ የሚያልፍን ተሽከርካሪ ቀረጥ ክፈል ይላሉ። ከዛም አልፎ ይከራከራሉ። ጸጥታ ኃይል ላይ ሚተኩሳሉ። ሽፍታ ይሄንን ያክል ድፍረት ከየት አመጣም? ከጀርባቸው እነማን ቢኖሩ ነው? ሲልም ይጠይቃል። ስለ ሞትና እገታ ማውራት የብልጽግናን ገጽታ ያበላሻል የሚሉት ያገዛዙ ባለስልጣናት ግን እስካሁን ያሉት ነገር የለም። የአስመራው መንግስት ለ15 ዓመታት ሲቀርብበት የነበረውን ክስ ለማስቆም አሸንፏል ተባለም። ተቋማቱ የኢሳያስ መንግስት ጥያቄ ውድቅ እንዲደረግ ጥሪ አቅርቧል። የተባበሩት መንግስታት ድርጅት በኤርትራ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመው የባለሙያዎች ቡድን የስራ ጊዜ እንዲያበቃ ለማድረግ የኤርትራ መንግስት ጥረት እያደረገ እንደሚገኝ አሳውቋል። አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች በበኩላቸው አጣሪ የባለሙያዎች ቡድኑ የስራ ጊዜ እንዲራዘም በመጠየቅ ላይ ናቸው። ከቀናት በፊት በስዊዘርላንድ ጄኔቫ በተካሄደው የመሪዎች ጉባኤ ላይ የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከራካሪ ራፖርተር መሐመድ አብዱ ሰላም በኤርትራ የሚካሄዱት የሰብአዊ መብት ጥሰቶች ስልታዊ ናቸው፣ የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ሲሉ መግለጻቸው ይታወሳል። የኤርትራ መንግስት ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ያስገባው ዶክመንት መመልከቱን ጠቅሶ ሮይተርስ የዜና ወኪል ባሰራጨው ዘገባውም ኤርትራ የባለሙያዎቹ ቡድን የስራ ጊዜ እንዳይራዘም በመጠየቅ ላይ ትገኛለች። ዘገባው በተጨማሪ ምዕራባውያን ዲፕሎማቶች የኤርትራ አካሄድ ሌሎች ተጠያቂነትን ለማምለጥ ለሚጥሩ ሀገራትና መንግስታት መጥፎ ተሞክሮ ይሆናል በሚል ፍራቻ እንደደረሰባቸው አሳውቋል። በሱዳናዊው የሰብአዊ መብቶች ጥበቃ መሐመድ አብደል ሰላም የሚመራው የኤርትራ ሰብአዊ መብት ጥሰቶች አጣሪ ባለሙያዎች ቡድን በሀገሪቱ የሚፈጸሙ የሰብአዊ መብት ጥሰቶችን የተመለከቱ መረጃዎችን እንዲያሰባስቡና ዶክመንት እንዲይዙ ተልእኮ የተሰጣቸው ስለመሆኑ ሮይተርስ አስታውሷል። ቡድኑ የተቋቋመው ከአስራ አምስት ዓመታት በፊት በአፍሪካ ሀገራት ቡድን መሆኑን የጠቆመው ሮይተርስ በአውሮፓ ህብረት ጥረት በየአመቱ በጄኔቫ በሚካሄደው የመንግስታቱ ድርጅት የሰብዓዊ መብት ምክር ቤት ጉባኤም የስራ ጊዜው እየታደሰለት መቀጠሉንም አሳውቋል። ዘንድሮ ግን ኤርትራ ለአስራ አምስት ዓመታት ማድረግ ያልቻለችውን የባለሙያዎቹን የቡድን ስራ ጊዜ እንዲያበቃ የሚጠይቅ ሞሽን አቅርባለች፣ አሸንፋለች ሲልም ሰነዱን ዋቢ በማድረግ አመላክቷል። ምክር ቤቱ በቀጣይ ወር ሐምሌ ላይ ድምፅ እንደሚሰጥም ጠቁሟል። ከዚህ ጋር በተያያዘም አለም አቀፍ የመብት ተቋማት የመንግስታቱ ድርጅት በ ኤርትራ የሚፈጸመው የሰብዓዊ መብቶችን እንዲያጣራ ያቋቋመው የባለሙያዎችን ቡድን የስራ ጊዜ እንዲያራዝም በመጠየቅ ላይ ናቸው። ጥያቄውን ካቀረቡት መካከል ደግሞ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች ይገኙበታል። የእስራኤልና ና ኢራን ጦርነት ካበቃ በኋላም በርካታ መነጋገሪያ ጉዳዮች እየተነሱ ነው። የኢራኑ ጠቅላይ መሪ አያቶላ አሊ ሀሚኒም ኢራን አሜሪካንም እስራኤልን ማሸንፋለች ያሉ ሲሆን፣ አሜሪካና እስራኤል ደግሞ ባለድል ስለመሆናቸው ሲገልጹ ሰንብቷል። በሌላ በኩል ኢራን ለአሜሪካ ጥቃቶች አጻፋ በሚል በኳታር በሚገኘው የአሜሪካ የጦር ሰፈር ጥቃት ማድረሷም የሚዘነጋ አይደለም። በኳታር የአሜሪካ የጦር ሰፈርን ለመከላከል የቀሩት 44 ወታደሮች ብቻ ነበሩ ስትል ደግሞ አሜሪካ አሳውቃለች። ኢራን በኳታር በሚገኘው የአሜሪካ የጦር ሰፈር ጥቃት ከመፈጽሟ በፊት አብዛኞቹ ወታደሮች እንዲወጡ መደረጉንና የቀሩት ግን 44 ወታደሮች ብቻ እንደነበሩ የሀገሪቱ ጠቅላይ ታማጆርሹም ገልጿል። ባሳለፍ ነው ሰኞ ማለዳ ላይ ኢራን በቀጠነው በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃቶች ለመፈጸም እንዳሰበች ማስጠንቀቂያ ይደርሰን ጀመር በማለትም አክሏል። በፕሬዝደንታችን ትእዛዝ መሰረትም በጥቂት ኃይል ለመከላከል ተወስኖ በርካታ ወታደሮች ከጦር ሰፈሩ እንዲወጡ መደረጋቸውን አስታውሰዋል። የጦር ሰፈሩን የመጠበቅ ኃላፊነት የተሰጠባቸው 44 ወታደሮች እንደቀሩ በማከል በእድሜ ትልቁ የነበረው ወታደር 28 እንደነበርና ትንሹ ደግሞ በውትድርና አገልግሎት ለሁለት ዓመት የቆየም የ21 ዓመት ልጅ እንደነበር ማክሏል። አል ዑዴዳ የጦር ሰፈር ለመከላከል ኳታር እንዳገዘችም ገልጸው የአየር ተከላካዮች ምን ማድረግ እንዳለባቸው ለመወሰን ሰከንዶች ብቻ ነበራቸው ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰ ባሰብናቸው መረጃዎች ይህንን ይመስሉ ነበርም አበቃን ቸር ያሰማን